ጆሮን እያሳከኩት ተቸግረዋል። እንግዲያው ዛሬ ጆሮን ማሳከክ የሚያመጡትን መንስኤዎቹን እና መፍትሄዎቹ ላይ እንወያያለን። ጤና ይስጥልን። ዶክተር ማመር ሰፋ እባላለሁ በኬር ላንድ አጠቃላይ ሆስፒታል እና በአዲስ አበባ ዩኒቨርሲቲ ከአንገት በላይ ስፔሻሊስት እና ረዳት ፕሮፌሰር ነኝ። ዛሬ የምንወያየው ጆሮን የማሳከክ ከሚያመጡት ችግሮች እና መፍትሄዎቹ ላይ ነው። በክሊኒካችን ውስጥ ጆሮን ማሳከክ ችግር ብዙ ጊዜ የተለመደ እና ብዙ ጊዜ በተደጋጋሚ የሚያጋጥሙን ችግሮች ናቸው። ስለዚህ ለውይይት እንዲመቸን ብለን በአራት ከፍለን ማየት እንችላለን። አንደኛውና የአንበሳውን ድርሻ የሚወስደው የጆሮ ማሳከክ ችግር የሚፈጥረው የጆሮ ድርቀት ነው። ይህ የጆሮ ድርቀት ደግሞ ብዙ ጊዜ የሚመጣው ጆሮችን ውስጥ ያለው ኩክ የጆሮን እርጥበት ለመጠበቅ የሚጠቅመው ኩክ እጥረት በሚያጋጥምበት ሰዓት ያ ደግሞ በተፈጥሮ የኩክ ማነስ ወይም ብዙ ጊዜ ጆሮችንን ለማጽዳት ስንሞክር ኩኩ ማነስ በሚያጋጥም በት ሰዓት ጆሮችን ላይ ማሳከክ ይኖራል። ለዚህ እንደዚህ አይነት ችግሮች በሚኖሩበት ሰዓት ላይ የህክምና አማራጭ የሚሆነው ብዙ ጊዜ የጆሮን እርጥበት የሚያመጡ ቅባትነት ያላቸውን ነገሮች መጠቀም ነው። በተለይ ብዙ ጊዜ እኛ የምንጠቀመው የወይራ ዘይትን ነው። የወይራ ዘይትን በመጠቀም ማከም ይቻላል ማለት ነው። ሁለተኛው የችግሩ መንስኤ ደግሞ ምንድን ነው? የጆሮችን በኩክ መደፈን ነው። ብዙ ጊዜ ኩክ በሚበዛበት ሰዓት ላይ ኩክ ሲደድር ወይም ሲጠነክር ማሳከክ ይፈጥራል። ያ ደግሞ የሚመጣው ኩኩ በሚደርቅበት ሰዓት ላይ የጆሮን ግድግዳ ቆዳውን ማስቆጣት ነገር ይኖራል። ያ ማስቆጣት በሚፈጠርበት ሰዓት ላይ ማሳከክ ይኖራል። ስለዚህ እንደዚህ አይነት በሚያጋጥመን ሰዓት ያው ችግሩን በማለሙያ ቢታከም ይመከራል። ምክንያቱም እሱን ለማድረግ በምናደርገው ጥረት ላይ ጆሯችን ላይ የቱቦ ላይ ጉዳት በሚፈጥርበት ሰዓት ላይ ኢንፌክሽን ሊፈጥር ይችላል። ታምቡር መጎዳት ሊፈጥር ይችላል። ስለዚህ በማለሙያ እንዲጸዳ ማድረግ ነው የተሻለ የሚሆነው ማለት ነው። ሶስተኛው ችግር ብለን የምናስበው ደግሞ በኢንፌክሽን ምክንያት ነው። ኢንፌክሽን ሲሆን አንደኛው በባክቴሪያ ኢንፌክሽኖች አማካኝነት የሚፈጠረው ነው። ሁለተኛው ደግሞ በፈንገስ ምክንያት በሚሆንበት ሰዓት ላይ ጆሮአችንም ማሳከክ ይኖራል። ብዙ ጊዜ በኢንፌክሽን ምክንያቶች የሚመጡት የጆሮ ማሳከኮች አብረው ሌላ ምልክቶች ይኖራሉ። ማለትም መስማት መቀነስ፣ መግል፣ የህመም ስሜቶች ምናምን ይኖራሉ። ስለዚህ እነዚህ በሚያጋጥሙን ሰዓት በባለሙያ ቼክ ተደርጎ ያመጣውን ችግሩን ባክቴሪያ ከሆነ በጠብታም ሊሆን ይችላል፣ በሚወጥ መሰረት መድኃኒቶች መታከም ይችላል። ማለትም ፈንገስም ልክ እንደዛው ያለው መግል ከተጸዳ በኋላ በጠብታም ይሁን በመድኃኒት በሚወጡ መድኃኒቶች ማከም ይቻላል ማለት ነው። አራተኛው ደግሞ እና ብዙዎቹም የተለመደው ደግሞ አለርጂክ የምንለው የቆዳ ችግሮች ላይ ማለት ነው። የቆዳ አለርጂክ በሚኖርበት ሰዓት ላይ ማሳከክ ይኖራል። ስለዚህ እንደዚህ የቆዳ አለርጂክ በሚሆንበት ሰዓት የቆዳ አለርጂክ የሚታከሙ መድኃኒቶች አብሮ ሌላም ቦታ ላይ ጸጉር ላይ ሊሆን ይችላል አብሮ ካፍንጫ አለርጂክ ጋር ተያይዞ የሚመጣ ሊሆን ይችላል። ስለዚህ መንስኤው አለርጂክ እስከሆነ ድረስ የአለርጂክ መድኃኒቶችን በመጠቀም ማከም ይቻላል ማለት ነው። ስለዚህ ማንኛውም የጆሮ ችግርና ከአንገት በላይ ችግሮች ካጋጠማችሁ በማንኛውም ሰዓት ክሊኒካችን ወይም ከአንገት በላይ ኦፒዲያችን ውስጥ መጥተው በኬር ላንድ አጠቃላይ ሆስፒታል መታየት ይችላል።